ሁሉ ሰላም ነው ስለ ህልም ነው የምናወራው እና እስቲ ስለ ሱሽየስማ ነበር እየተከታተልኩ ነበር እሺ መምሬ ሌሊት ሌሊት ወንድ መጥቶ ይገናኝ ከኔ ጋር ርክብ ርክብ ስጋ ያደርጋል በቃ ሁሌንም መጥቶ በቃ አብረን እንተኛለን በቃ ሁሌ ሌሊት ሌሊት እየመጣ ያስቸግረኛል ሌት ለሌት ከኔ ጋር ግብረ ግብረ ግንኙነት እናደርጋለን እዛ ከዛ በኋላ አርጎኝ ሲወጥ ጠዋት ተነስቼ በቃ ይሄ ህልም ምንድን ነው ብዬ ሙሉ ቀን ሲደብተኝና ራስ ምታት ለቆልኝ ከልጆች ስጣላ ለሙደው እና ይሄ ምንድን ነው? አንደኛ ማለት ነው። መልካም ይሄ በህልም መቶ የሚገናኘው የአይነ ጥላ መንፈስ አንደኛ መጀመሪያ ማለት ነው። የአይነ ጥላ አብሮ የተወለደ አይነ ጥላ መንፈስ ከሆነ፣ የቡዳ አይነ ጥላ መንፈስ ከሆነ የኔ ሚስት ናት ማንም አይነካብኝም ብሎ ለአንቺ ለመናገር አንቺ ማንም አይነካሽም የኔ ነሽ ብሎ ለማለት ነው። አንዳንድ ጊዜ ምንም ሃይማኖታዊ የሆነ መረጃ ከሌለሽ እና ይሄ መንፈስ መቶ ሲገናኝሽ ትናፍቂዋለሽ፣ እንዲያውም በመጣ ብለሽ ሁሉ ትናፍቂዋለሽ። ለምንድን ነው የምትናፍቂው? ስሜቱን ለየት ባለ መልኩ ነው የሚያመጣው። ስሜቱን በተለየ ስሜት እንዲሰማሽ አድርጎ የሆነ ደስ የሚል የሚጣፈጥ ናም አድርጎ ሊያሰማሽ ይችላል። አይደለም ለዛር ልሚሰማሽ በመጣ ሁሉ ብለሽ። አዎ ሃይማኖታዊ መረጃ ልክ ስትይ ደግሞ ምን ያደርጋል? ይሄ በህልም መጥቶ የሚገናኘው ዘር ሊያስፈስስ ሲፈልግ፣ ዘር ሊያስፈስስ ሲፈልግ ቅዳሴን እንዳትሄጂ ዛሬ ተገናኝቶ ያደረው ብለሽ በጣም ሞራልሽ እንዲነካ አባትም መቶ እናትም ወንድምም እኮ መቶ ይገናኛል በህልም ማለት ነው። እና ይሄን የሚያደርገው ሞራልሽ ለመንካትና ከቅዳሴ ወይም ከሃይማኖት ወ ለማስተጓጎል ነው። ሌሊት የሚገናኝሽ ግን ትርጉሙ ዋናው የሚጠቅመው ምንድን ነው? በሌሊት መቶ መገናኘቱ የሚጠቅመው ምንድን ነው ሲባል ማስፈራረም ጭምር ነው። ሚስቴ ናት ማንም አይነካትም ሲል ነው ዋናው። እና ደግሞ ሌላው ትልቁ ጉዳይ መስተፋቀር፣ የሆነ መንፈስ ከተላከብሽ ከመቼ ጀምሮ ከየትኛው እድሜሽ ጀምሮ ነው ይሄ ነገር የመጣው? አሁን እዚህ ቅርብ ጊዜ ነው የጀመረኝ። አሁን ቅርብ ጊዜ አሁን ደግሞ በቃ ያስቸገረኝ ደግሞ የእርጉዝ ነኝ እኔ፣ በቃ መጥቶ ስገናኘኝ፣ ዋ ኧረ ጌታ፣ ምን አይነት ፈተና ነው! በቃ ጭንቅላት የተረበሸ አእምሮዬ አይተኛ፣ በቃ አይኔ ጨፈረን እንጂ አምሮ በቃ ሁሉ ነገር ሰው የሚያደርገው ነገር ሰማደ እሱ መጥቶ ተገናኝተ እስከሚሄድ ጨርሶ እስከሚሄድ ምናምን። ይኸውልሽ ምን መሰለሽ፣ መጥቶ በህልም ሲገናኝሽ እንደዚህ ሲያስጨንቅሽ፣ አንደኛ ጽንሱን ሊለክፈው ፈልጎ ነው። ጽንሱን ለመልከፍ ለመልከፍና ልጁን እዛ ሆድሽ ውስጥ ያለው ልጅ የሆነ ችግር ሪፎርም ለማድረግም ወይም በሆነ ሲስተም የሆነ ነገር ለማድረግ ነው። ሌላው ግን እርጉዝ ሆነሽም ይሁን እርጉዝ ሳቶኝ ቅርብ ጊዜ የጀመረሽ ጉዳይ ከሆነ ይሄ መንፈስ የመጣው በቅርብ ከሚያውቁሽ እቺ ሴት ከኔ ጋራ ባደረች፣ ከእሷ ጋር በተኛሁኝ፣ ከእሷ ጋራ ሩካቢ በፈጸምኩኝ ብሎ የሚመኝ የቅርብ ሰው፣ በዙሪያሽ ከምታውቂያቸው ወንዶች መካከል የቅርብ ሰው የቡዳ መንፈስ ወይም የመስተፋቅር መንፈስ። የመስተፋቅሩ ድሮ በፊት የተላከ አንቺ አግቢኝ ሲልሽ አላገባህም ስትዩ ያበሳጨሽው ወንድ ካለ፣ ወይም ደግሞ አልፈልግም ስትዩ ወይም ያስጀመርሽው ወንድ የዛ ሰው መንፈስ አንቺ ጋር ካለ የመስተፋቅሩ መንፈስ ያው መቼ መስተፋቅር የሚላከው ለጋብቻ ብቻ ሳይሆን ለሩካቤ ነው፣ ለሩካቤ ጭምር ነው እና የእሱ ሰውዬ መንፈስ አንቺ ጋር መጥቶ ስትሰይ ስትጸሊ ምናምን ችግር ሊፈጥር ይሞክራል። የሌላ ወንድ ከባልሽ ውጪ የሆነ ወንድ መንፈስ ስለሆነ ልጅሽን አይወደውም፣ ባልሽንም አይወደውም። አንቺን ነው የሚፈልገው። ልክ የሰውየውን ፍላጎት አስቦ ነው የሚናገረው። ሰውየው ምንድን ነው የሚፈልገው አንቺን ልክ የሰውየውን ፍላጎት መቶ ይፈጽማል። ሰውየው እንኳ በሕይወት ባይኖር የተላከበትን ነገር መፈጸም ነው ስራው። ስለዚህ ይሄ መንፈስ መስተፋቅር፣ የዝሙት፣ የቡዳ መንፈስም ይሆናል። ጎረቤት፣ ጓደኛ፣ ዘመድ ወይ የሆነ ሰው አካልሽን፣ ቅላትሽን፣ መልክሽን፣ እንደማይሽን መልክሽን አይቶ ከኔ ጋር ባደረች ብሎ ሲመኝ ያ የተመኘው ወንድ መንፈስ መጥቶ መልኩን ሳያሳይ ጥቁር ሆኖ መቶ ይገናኝሻል። ጭልም ያለ ጥቁር ሆኖ ምሪ እውነትህ ነ ጥቁር ነው። በቃ ጥቁር ነው፣ ከሰል ነው የሚመስለው። የሚመጥተው ሲገናኝ እረፈጣለሁ። ጠዋት በቃ ተረብሼ ነው የምወደው። ይሄ ነገር ምንድን ነው? በቃ ሲደውል ስንት ሪከርድ ልኬ በቃ መልኩንም አያሳየው። ለእዛ ነው። አዎ ጥቁር ነው። በቃ መምህር፣ እኔ ስንቴ መኩሪያለሁ። ይሄ ነገር ምንድን ነው? አስቸገረኝ። በቃ ለ የት ሊሄድ አገር ቤት እንዳልመጣ በቃ እርጉዝ ሆንኩ። በቃ በጣም ተቸግሬ ነው የነበርኩት። በዛ በበሽታው ነው። ስለወደፊቱ ለወደፊቱ ቢሆን ከዚህ በኋላ ላሉ ጉዳይ መፍትሄው ምንድን ነው? የተባረከ ዘይት ወይም ደግሞ ቅባ ቅዱስ ሰውነትሽን መቀባት፣ ሆድሽን መቀባት፣ እዛው አካባቢ መቀባት ምንም ችግር የለውም። ራስሽ ሰውነትሽን ትቀቢያለሽ ከዛ እምነት ደግሞ ካለ እምነት መቀባት ነው። ካልሆነ ሰኔ ጎሎጎታ አርጋኖን የተጸለየበትን ውሃ በዛ ውሃ ሰውነትሽን መበስ ነው። ይሸተዋል ለሱ ይሄ ለእሱ ያርቀዋል መንፈሱን ያርቀዋልና ምንድነው ደግሞ ዛሬ ብሎ ልክ ያን እንደለመደው ሲመጣ ወደ ኋላ ነው የሚገፈትረው። አንደኛ አምነሽ ነው የምትቀ ሁለተኛ ነገር ደግሞ ራሱም የተባረከ ዕቃ ነው እሺ ሁለተኛ ደሞ መምህር የጊዜ የለህም መሰለኝ፣ ዛሬን በቃ ኪዳነ ምሕረት ያገናኘችኝ ስንት ቀን ስሞክር እምቢ ብሎኝ። ሁለተኛ ደግሞ እንቅልፍተኛ አለው እንቅልፍተኛ አለው ግን አይሙሮ ግን አይተኛም። አሁን ምን ያሳያኛል? ድሮ የነበርኩበት ቦታ ድሮ የሚቅምበት የነበርኩ ሀገር ቤት ያለው ኢትዮጵያ ያለው ማለት ነው የሚጨፍርበት ቦታ የነበርኩ ምናምን የሚያደርገው ከወንድ ጋር ግን ድሮ የሚ ከወንዶች ሲወጣ ምናምን ጭፈራ ቤት ሲቅ ምናምን በቃ ሁሉ ነገር የነበረው እዛ ያሳየኛል። አእሙሬ አይተኛል። በቃ አይነ ተጨፈስ አእሙሬ አይተኛል። ግን ይሄ ነገር ደግሞ ያሳየኛል ሁለት ነገር ነው። አንደኛ አእምሮሽ የማይተኛው ንስሐ ያልገባሽበት ጉዳይ ካለ በጣም የምትጠራጠሪና ውስጥሽ ሁልጊዜ የጥፋተኝነት ስሜት የሚሰማሽ ከሆነ ቶሎ ንስሐ ገብተሽ ውፋይ፣ ተገላገልኩ የሚል ስሜት ውስጥሽ ፍጠሪ። መጀመሪያ አይምሮች ደግሞ የማይተኛው አለ ያልታሰረ እያለች ነው እግዚአብሔር እየነገረች ነው። በዚህ በዚህ በዚህ በዚህ በዚህ ጊዜ የገባ ያልታሰረ መንፈስ አለ ብሎ እያለች ነው። ይሄ መንፈስ ደግሞ ወደ ልጆች ያልፋል። ታውቂያለሽ አይደለ? ወደ ልጆች የማለፍ አቅም አለው። ልጆችን የሆነ ነገር ለማበላሸት ምናምን የሚሞክረው ነገር አለ። ለምን ፈቅደሽ ፈቅደሽ ወደሽ ስለምትጂ ስለነበረ አሁንም ደግሞ ወደ ልጆች ያልፋል ማለት ነው። ልጆችን ልክ እንደዛ የሚያስቀጥላቸው አንዳንድ ወንዶች እንደ አባታቸው ብዙ ሴቶችን የሚያዩ ወይም እንደ እናታቸው አንዳንድ ሴቶች ብዙ ወንዶችን የሚያዩ ወይም ደግሞ ባል የሚቀያይሩ ወይም ሚስት የሚቀያይሩ ይሆናሉ። ይሄ ምንድን ነው? አባት እንደፈለገ ደስ ብሎት አለል የሆነው ወይም እናት ደስ ብሏት ስትበላ ስትጠጣ ቤት ውስጥ በቃ ከጎረቤት ጋር ቡና እየጠጡ ቁርጡን፣ ጮማውን፣ ምኑን እየበሉ ሲኖሩ ያሳለፉትን ሕይወት ላይ የገባው መንፈስ በዛ ሰዓት የተወለዱ ልጆች ልክ እንደዛው ነው የሚሆኑት ምክንያቱም ጾም የለም ጸሎት የለም ምንም የለም ተመሳሳይ የሆነ ባህሪ ነው ያላቸውና ይሄ ወደ በቃ በቃ አንድ ነገር ስታብረኝ መምህር እስክሪን ሻት ነው የምትለው ቴሌፎን እባክህን ያዘው እና አንዳንድ ነገር ሌላ ምቅር ንስሀ እንኳ በቴሌፎን እዛ አገር ቤት ያለው ቄስ ይሁን ምናምን እንዳረቅ እና እንድታበረኝ ፈልጌ ነበር መምህርዬ። ስንቴ ነው ሪከርድ የላኩ። አይምሮ የተኛው ንስሐ ልትገቢበት የሚገባ ኃጢአት እንዳለ ማሳያ ነው። ቁጭ ብለሽ በወረቀት ጻፊ እና ከዛ በኋላ ወዲያውኑ የንስሐ አባት ስልክ እሰጥሻለሁ። ንስሐ ትገቢያለሽ። ችግር የለውም። በቃ ቴሌፎን ግን የያዘው መምህርዬ፣ በቃ ስንቴ ነው ቴሌፎን የያዘው

ከነስ ይሄ በቃ አንድ ነገር ስለፈለኩ ነው። ቴሌፎን ፎቶ አንሳው። እሺ ችግር የለውም። እሺ በፀሎት አስበኝ። እግዚአብሔር ጸጋን ያዛለን። መብርሃን ምሳ ካንተ ጋት ምን ወንድሜ፣ በቃ ደውልልኝ። እሺ አመሰግናለሁ። እሺ ዝሓወይ ማርያም እሺ፣ ወንድሜ ቻው። ተመስገን ይበቃል። ዘኤልሻዳይ ሻዳይ ይቅርታ አርግልኝ። እንግዲህ ልዘጋበት፣ ምክንያቱም አምስት ሰዓት ሆኗል። የጸሎት ሰዓታቸው ኢትዮጵያና አፍሪካ ላሉ፣ ውጭ ሀገር ላሉ ደግሞ የስራ ሰዓታቸው እንዳላዘናጋ፣ እኔም ደግሞ የራሴ ፕሮግራም ይኖረኛል የራሴ። ስለዚህ ሰዓት ሄዷል። ዘኤልሻዳይ ይቅርታ አርግልኝ፣ ምንም ማድረግ አልችልም። ይህን ይመስላል እንግዲህ የዛሬው መርሃ ግብራችን ቤተሰቦቼ።